ቆሞስ አባ ገብረስላሴ ይርሳው የካቴድራላችን አስተዳዳሪና የመንጋው ጠባቂ፣ ክቡር ዶክተር ቀሲስ አካለወልድ ተሰማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሀን የኢኦቲሲ ዋና ስራ አስኪያጅ፣ ክቡራን ሊቃውንተ ቤተክርስቲያን አባቶቻችን፣ ካህናት፣ ወንድሞችን ላይ ላእካነ ምስጢር ዲያቆናት አምላከ ምሕረት እግዚአብሔር በሀብት ስቦ በረድኤት አቅርቦ በቅድስናው ስፍራ የሰበሰባችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት የእግዚአብሔር ልጆች ምዕመናንና ምዕመናት በወደደንና ባፈቀረን በአምላካችን ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? የቸርነትና የይቅርታ የምሕረት ባለቤት የሆነው አምላካችን እግዚአብሔር ሌሊቱን በሰላም አንግቶ እኛንም ጠብቆ እስከዚህ ሰዓት ስላደረሰን ወደ ፊትም የሚጠብቀን አምላካችን ክብርና ምስጋና ለእርሱ ይሁንልን። ቤዛዊ ተኩሉ ዓለም ምሊተ ጸጋ ምሊተ ክብር የዓለም ሁሉ መክበሪያ አደፍ፣ ጉድፍ፣ ነውር ነቀፋ የሌለባት እናታችን እመቤታችን ወላድታ አምላክ ቅድስት ድንግል ማርያም ስሟ የተመሰገነ ይሆንልን። ለልጁ ሰርግ ያደረገ ንጉሥ በሚል ርዕስ እንማማራለን። እንደ ቅድስት ቤተ ክርስቲያናችን አስተምህሮ መሰረት አሁን ላይ ዘመን አስተምህሮ ላይ ነው ያለ ነው። በዓመቱ ውስጥ ብዙ አስተምህሮዎች አሉ። በዋናነት የታወቁ ግን ሁለት ናቸው። አንደኛው ከሰኔ አስራ ሰባት እስከ ሰኔ ሃያ አምስት ያለው ሲሆን ሁለተኛው ከህዳር ሰባት እስከ ታኅሳስ ሰባት ያለው ነው። አሁን የአሁኑ ዘመነ አስተምህሮ ምሕረት፣ ይቅርታ፣ ርኅራሄ፣ ምልጃ ከእግዚአብሔር የምንለምንበት የምንማልድበት መጪውን ክረምት አምላካችን እግዚአብሔር የሰላም እንዲያደርግልን ምድር እንድትረጋጋ ውሃዎች ከወሰናቸው አልፈው ምድርን እንዳያጥለቀልቁ ዝናም ከልኩ አልፎ እንዳይዘን እግዚአብሔርን የምንለምንበትና የምንማጸንበት ዘመነ አስተምህሮ የይቅርታ የምሕረት ዘመን ማለት ነውና አምላካችን እግዚአብሔር ዘመኑን ክረምቱን የሚመጣው ማለት ነው የሰላም ክረምት እንዲያደርግልን ቅዱስ ፈቃዶ ይሆንልን። እንግዲህ ለዛሬ ለዘመነ አስተምህሮ ወይም ለዛሬው ዕለት የታዘዘው ወንጌል የተነበበው ወንጌል በቅዳሴ ላይ የማቴዎስ ወንጌል ምዕራፍ ሀያ ሁለት ከቁጥር አንድ እስከ አስራ አራት ነው ያለው ማለት ነው። ለልጁ ሰርግ ስላደረገው ንጉሥ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ያስተማረው ትምህርት ነው። እንዲህ ይላል፣ ወእንዘ አውሥአ እግዚእ ኢየሱስ ወተናገረ በምሳሌ እንዘ ይብል ዳግመኛ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምሳሌ እንዲህ ብሎ አስተማረ። ትመስል መንግሥተ ሰማያት ብእሴ ንጉሠን ዘገብረ ከብካበ ለወልዱ። መንግሥተ ሰማያት ሕገ ወንጌል ሕገ ወንጌል ተስፋ ተስፋ ጊዜነ ኢየሱስ ክርስቶስ ለልጁ ሰርግ ያደረገ ንጉሥን ትመስላለች ብሎ ይጀምራል። ለልጁ ሰርግ ያደረገ ንጉሥ የሚወደው ልጁ ከንግሥት የወለደው የሚወደው ልጁ ለርሱ ሰርግ ያዘጋጅና ሰዎችን ይጠራ። ባሮቹ ልኮ ምን ይላቸዋል? ሂዱና ሰርግ አዘጋጀቻለሁኝ ልጄን ዛሬ እድር አለሁኝ የቀጠርናቸውን የጠራናቸውን ሄዳችሁ ሰርጌ ተዘጋጅቷልና ወደ ሰርግ ቦታ ምውቶ ብሎ ንጉሱ አዟችኋል ብላችሁ ተናገሩ ብሎ ይልካቸዋል። ባሮቹ ባሮቹን በላካቸው ጊዜ እነዚያ ለሰርጉ የተጠሩት የታደሙት ሰዎች ወደ ሰርጉ ለመምጣት ፈቃደኞች አልነበሩ። ወአበዩ መጺአ፣ አንመጣም አሉ። ለሰርግ መታደም አንፈልግም አሉ። ሁለተኛ ንጉሱ ይልካል። ሁሉ ጸጉር ጎሙ ለላሰር ናሆሙ የቀጠርናቸውን ሁሉ ንገሯቸው እናሆ ምሳዬ አስተዳድኩ። እናሆ ምሳዬ ተዘጋጅቷል። ሜሉ ገቹ ታርዷል፣ ሰንጋው ተዘጋጅቷል። ለሰርግ የሚገባው ነገር የሚያስፈልገው ነገር የሚበላው የሚጠጣው ተዘጋጅቷል፣ ሁሉ በቤቴ አለ። ወደ ምሳዬን ኑ ቶሎ ባካችሁ፣ ወደ ሰርጌ ታደሙልኝ ብላችሁ ንገሯቸው። የቀጠርናቸው የመረጥናቸውን ብሎ ላካቸው። እነዚህ የተጠሩ ሰዎች አሁን ፈቃደኞች አልነበሩ ቦር ዘሆነ ውስጥ ንግዱ ወደ ንግዱ ይሄደ አለ፣ ወደ እርሻው ይሄደ አለ፣ ወደ ልዩ ልዩ ስፍራ ይሄደ አለ። ወእለሰ ተርፉ አኀዝዎሙ ለአግብርቲሁ ወቀተልዎሙ። የቀሩት ደግሞ የንጉሱን ባሮች ያዙና ገደሏቸው፣ እርሱንም ሰደው በዚህ ጊዜ ንጉሱ ይህንን ሰማና ይቆጣ። ሰርጌ ተዘጋጅቶ ነበረ። እነሆን ድግዙ ሞልቷል። ጠጃ ውርጃ አለሁኝ፣ ሰንጋዎቼ ታርደዋል። የወፈሩትን ያማሩትን አቅርቤ አለሁኝ። ሰርግ ትጠራቸው ለመምጣት ፈቃደኞች አይደሉም። ይህ ሳያንሳቸው ባሮቼን ገደሏቸው። እኔንም ሰደውኝ ብሎ ንጉሱ ይቆጣና ወፈናው ሐራሁ ይቅትል ጎሙ ነሉ ቀተል እነዚያን ገዳዮችን ይገድሏቸው ዘንድ ጭፍሮቹን ይልቃል። ጭፍሮቹ ሄደው እነዚያን ገዳዮችን ገድለው ሀገራቸውን በእሳት አቃጥለው ይመለሳል። ከዚህ በኋላ ንጉሱ ናሁን ከብካቤ የሰድልው የተዘጋጅቶ ነበር ለታደሙት አልተገባቸው፣ ለተጠሩት አልተገባቸው፣ መምጣት አልወደዱም። እነሆ በአራቱ ማዕዘን ሂዱ፣ በጎውንም ክፉውንም ጠርታችሁ ወደ ሰርግ አምጧቸው ብሎ ሌሎቹን ባሮቹን ጭፍሮቹን የንጉሥ ይልካል። ይሄዳሉ፣ ያገኙትን ሁሉ በመንገድ በሜዳ በአደባባይ ያልታሰቡትን፣ ያልተጠሩትን፣ ያልተዘጋጁትን ይሰበስቡና ወደ ንጉሱ ሰርግ ያመጧቸው። ወደ ንጉሱ ሰርግ ከመጡ በኋላ ንጉሱ ወበዊኦ ይራአየሙ ለለ ይረፍቁ የታደሙትን ወይም የገቡትን ያያቸው ዘንድ እንዲገባ ከገባ በኋላ ከነዚያ መካከል አንድ የሰርግ ልብስ ያለበሰ ሰው ያገኛል። የምን ልብስ ያለበሰ አልኳችሁ? የሰርግ ልብስ ያለበሰ። ከነዚያ መካከል ይህን ሰው ሲያገኘው እፎ ቦእከ አርክየ አርክዬ ዘኢለበስከ ልብሰ መርዓ፣ ወዳጄ ወደ ሰርጌ የሰርግ ልብስ ሳትለብስ ለምን መጣ? ለምን ደፈርክ? እኔ ሰርጌን ያዘጋጀሁት የሰርግ ልብስ ለለበሱ ንጹህ ለሆኑ ነው። ደፈ እንዴት ገባ ብሎ ይጠይቀዋል። ወተፈጽመ ምን ላሻታ ስለ እውነቱ ይህ ሰው ምላሽ ነበረው። አንደኛ አልተጠራም፣ ሳያስበው ነው ወደ ሰርጉ የመጣው። እንደገና የለበሰው የቆሸሸ ነው ባጣ ነው ስለሌለኝ ነው ብሎ መመለስ ይችል ነበር። ነገር ግን ንጉሡ እኔ የዋዛ አልነበረም እና ይህንኑ ያለህን የለበስከውን ከውሃ ባደረስከው ባጠብከው ይለዋል እና። መልስ መልስ አጣይ የተወደዳቸው ክርስቲያኖች ማጣት ኃጢአት አይደለም። ነገር ግን ያለን ነገር በአግባብ አለመያዝ፣ በንጽሕና አለመያዝ ከተጠያቂነት አያድንም። ማጠብ ሲገባ፣ ንጹሕ ማድረግ ሲገባ ያምኑ ያለውም ስላላንጠበ ምላሽ አጣ። ከዚህ በኋላ ንጉሡ ምን አላቸው? እጁንና እግሩን አስራችሁ ወደ ውጭ አውጥታችሁ ጣሉት፣ ጨለማ ወዳ አለበት በዚያ ልቅሶ ባለበት ስቃይ ባለበት ብሎ ያዛቸውና አውጥተው ያንን ሰው ይጥሉታል። ይሄ ንባቡ ነው። ይሄ ምሳሌው፣ ይሄ በየጊዜው የሚደረግ ነው። እንደውም አባቶቻችን ሊቃውንት ማዕረገ ወንጌል በተባለው መጽሐፍ ይህንን ሰርግ። ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያስተምረው በሆነ ምሳሌ እንጂ ባልሆነ ምሳሌ አይደለም። አይደለምና ይህ ንጉሥ ክርስቶስ ሰው ከመሆኑ ስጋ ከመልበሱ አስቀድሞ በዚያው በኢየሩሳሌም የነበረ ንጉሥ ነበረ ብለው ያብራራሉ። ምሳሌው እንደዚህ ነው። ለልጁ ሰርግ አደረገ የተባለው ንጉሥ እግዚአብሔርም ሰርግ አደረገ ማለት ስጋዌን አደረገ ማለት ነው። ቅድመ ዓለም ከባህሪ የወለደው ልጁን እንበለ መንጸፈደይ እንበላ አገብሮ የወለደው ልጁን አካል ዘእም አካል ባህሪ ዘእም ባህሪ የወለደው አንዱን ልጁን ተቀዳሚ ተከታይ የሌለው አንድ ልጁን ስጋዌ አዘጋጀለት። ውረድ ተወለድ። ሰውን ስጋ ልበስ ብሎ አዘዘው ሰው እንዲሆን ላከው ተብሎ ይተረጎማል። ሰርግ ማለት ይሄ ነው። መንግስተ ሰማያት ለልጁ ስጋዊ ያደረገ አብን ትመስላለች። ስጋዊ ያዘጋጀ አብን ትመስላለች። ስጋዌው ተደረገ፣ እግዚአብሔር ሰው ሆነ፣ ወልድ ስጋ ለበሰ፣ ወደዚህ ምድር መጣ፣ ወንጌልን አዘጋጀ ኦሪትን አዘጋጀ። ካዘጋጀ በኋላ ያ ሰው ወደ ሰርጌኑ ዳራቸው ወደ ሰርጉ እንደጠራቸው አስቀድሞ አበይት ነቢያትን ወደ እስራኤል ላከ። ስጋዊ ተዘጋጅቷል የተነገረው ትንቢ የተቆጠረው ሱባኤ ደርሷል። ስለዚህ በኦሪት መኑ በወልድ መኑ በወንጌል እመኑ እያሉ ነቢያትን ላካቸው ወደ እስራኤል እስራኤል በኦሪት ማመን አልቻሉ። ያሙበትም እንኳን አልፈጸሙትም፣ አልተገበሩትም፣ አላደረጉትም። እንደገና ደቂቀ ነቢያትን ላከ። ደጋጉት አእምራት ይደረጋል፣ ጥቃቀሩት አእምራት ይደረጋል፣ በኦሪት እመኑ፣ በወንድም እመኑ ብሎ ደቂቀ ነቢያትን ላከ። እነዚህ ሰዎች ለማመን አልታደሉምና፣ አላመኗቸው፣ አልተቀበሏቸው። እንደገና ሐዋርያት ላከ ሰማርት ትላከ ሥጋ ለብሷል። እግዚአብሔር ሰው ሆኗል። ትንቢቱ ደርሷል። ሱባዔው የው ተፈጽሟል። እባካችሁ በወንጌል መኑ በወልድ መኑ ደጋጉ ታምራት ይደረጋል። ጥቃቅኑ ታምራት ይደረጋል። እውራን ዓይናቸው ይበራል። አንካሳኑ ይዘላሉ። ልምሾዎች ቀንተዋል። ታላላቅ ታምራት ይደረጋል። የተራሙት ይበላሉ። የተጠሙት ይጠጣሉ፣ ይረካሉ። ስለዚህ በወንጌል እመኑ እያሉ ሐዋርያት ሰባ አርድእት እስራኤልን አስተማሯቸው። እስራኤል ግን ለማመን ፈቃደኞች አልነበሩ። ወይናችሁን፣ ሕጋችሁን፣ እርሻችሁን ተው የምትል ጋ እንሸማሩ ወንጌል እንደዛ ና ዘይ አደገ አባሁ ወእሞ እይግሊጸመደን እናቱን አባቱን ወገኑን ሚስቱን ያልተወ ሊያገለግለኝ አይችልም፣ የዚህን ዓለም ንብረት ያልተወ ሊያገለግለኝ አይችልም ነው የምትለው። ስለዚህ እንደዚህ የምትል ግን አንሻማሉ፣ አንቀበልም አሉ። ወጃሁኒ ፀአልጎ እርሱን ሰደቡት ማለት እግዚአብሔር ወልድ ሎቱ ስብሐት ሩብ ምእዚ ወልደ ዮሴፍ አሉት ተብሎ ይተረጎማል። ማመን አልቻሉ እርሱን ከሰደቡ በኋላ ነቢያትን ገደሉ። እስራኤል ደቂቀ ነቢያትን ገደሉ፣ ሐዋርያትን ገደሉ፣ ሰባ አርድእትን ገደሉ። የሚያስተምሯቸውን ድነትን የሚያወርሷቸውን ታምራት የሚያደርጓላቸው ከእግዚአብሔር የሚያሳርቋቸው የእግዚአብሔርን መንግሥት የሚያወርሷቸውን ሐዋርያትን ገደሉ፣ ሰባ አርድእትን ገደሉ። ወተማ ንጉሥ ወፈር ነው ሐራሁ ይክተሉ ጎሙ ለሉ ቀተልት በጌታ ይላሉ አባቶቻችን በጌታ አስቆጣ የለም ብሎ ፈርዶ ነቢያትን በገደሉ ሰባ ፋርስን ሐዋርያትን በገደሉ ነገስተ ሮምን አስነስቶ እስራኤልን ማጥፋቱ መናገር ነው ብለው አባቶቻችን መተርጉማን መተርጉማ ያብራራ። ምክንያቱም ነቢያትን የገደሉትን የፋሪሲ ባቢሎን ሰዎች ተነስተው ቅድመ ልደተ ክርስቶስ አጥፍተዋቸዋል። በኋላም ሐዋርያትን የገደሉ ጌታን የገደሉ በሰባ ዓመተ ምህረት አርባ ዘመን የንስሐ ዕድሜ ሰጥቷቸው እግዚአብሔር የንስሐ ዕድሜያቸውን ሳይጠቀሙበት ቀርተው በሰባ ዓመተ ምህረት ሐዋርያትን የገደሉ ጌታን የገደሉ አይሁድን እግዚአብሔር አጥፍቷቸዋል። ከተማቸውን አቃጥሮታል። ለምን? ስላላመኑ፣ ስላልተመለሱ፣ ሐዋርያትን ስለገደሉ፣ ክርስቶስን ስለገደሉ፣ በወንጌል ስላላመኑ መጥፊያቸው መጨረሻ ሕይወታቸው ሞት ነው የሆነው። ክርስቲያን የማያምን ሰው ክርስቶስን የባሕርይ አምላክ ብሎ የማይቀበል ንስሐ የማይገባ በወንጌል የማያምን በሐዋርያት ስብከት የማያምን በትንቢተ ነቢያት የማያምን ሰው መጨረሻው መጥፋትና ሀገሩ መቃጠል ነው። ክርስቲያኑ ዛሬ ካላመን፣ ዛሬ ካልተመለስን፣ ዛሬ የወንጀልን ሕግ ካልፈጸምን መጨረሻችን መቃጠል ወሀገሩ እኔ አዋዩ በእሳት ሀገራቸውን በእሳት አቃጠሏል። ሀገር የተባለ ሥጋ የሰው ሥጋ ነው። የእኛ ሰውነት ነው። የእኛ አካል አካል ነው። በአካላችን በሕዋሳችን በቤተ መቅደሳችን በሰውነታችን ሕገ እግዚአብሔር ካልጠበቅንበት ትምህርተ ሐዋርያትን ካልጠበቅንበት ፍጻሜያችን እሳተ ገሃነም ነው የሚሆን። አቃጠሏቸው፣ አጠፏቸው። ከዚያ በኋላ ነው እንግዲህ ክርስቶስ ሂዱ በአራቱ ማዕዘን ዙራችሁ ወንጌልን አስተምሩ ብሎ ሐዋርያትን አዘዘ። ሰባ አርድእትን አዘዘ። አሕዛብ ሳትሉ፣ አማኒ ሳታሉ፣ መናፍቅ ሳትሉ፣ ሁሉንም በአራቱ ማዕዘን ዙራችሁ ወንጌልን አስተምሩ፣ የመንግስቴን ወንጌል ሰበኩ፣ ትንቢት ተፈጸመ፣ ሱባኤው ተቆጠረ እያላችሁ ተናገሩ፣ በወንጌል አሳምሩ ብሎ ሐዋርያትን በአራቱ ማዕዘን አሰማራቸው። ሐዋርያትን ከኢየሩሳሌም ጀምረው እስከ ጽንፈ ምድር በአራቱ ማዕዘን ዙረው የእግዚአብሔርን አምላክነት የወልድን ሥጋ መልበስ ሰው መሆን ለሰው ሁሉ አስተማሩ። ወደ ሰርጉ ጠሯቸው፣ ወደ ንጉሡ ሰርግ አመጧቸው። ማለት በወንጌል አሳመኗቸው፣ በኦሪት አሳመኗቸው፣ በትሪተርቢያት አሳመኗቸው፣ አጠመቋቸው። የክርስትና ስራ እንዲሰሩ አደረጓቸው። ወደ ሰርጉ ጠሯቸው። ወበዊኦ ንጉሥ ይርአዮሙ ንጉሥ የተጠሩትን የታደሙትን የያቸው ዘንድ ገባ ማለት። ይህ ሁለተኛው የሚደረገው ሰርግ ነው። በእለተ መጽሐፍ ንጉሱ ሰርግ አድርጎ ለሰርግ የማይገባ ልብስ የለበሰውን እንዳስወጣው ሁሉ አምኖ ተጠምቆ የክርስትና ስራ ያልሠራ በሰማያዊው ሰርግ በመንግስተ ሰማያት በሚደረገው በበጉ ሰርግ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚገለጥበት ጊዜ በዕለተ ምጽአት ሌላ ሰርግ ይጠብቀናል ማለት ነው። ያ ንጉሱ ሰርግ እንዳደረገ ክርስቲያኖች ሁሉ ሰርግ ይጠብቀናል። በደብረ ጽዮን ሰርግ አለ። ንጉሱ የሚገለጥበት ክርስቶስ ታርዶ በበጎ አምሳል የሚገለጥበት ሰርግ ይጠብቀናል ሁላችንን ክርስቲያኖች ማለት ነው። በዚያ ሲገባ የሰርግ ልብስ ያልለበሰ ሰው አገኘ ማለት አምሮ ተጠምቆ የክርስትና ሥራ ያልሰራ ሰው አገኘ ማለት ነው። የመጀመሪያው ምድራዊ ሰርግ ነው፣ ኃላፊ ሰርግ ነው፣ የምድራዊ ንጉስ ሰርግ ነው። በሁለተኛው ሰርግ ደግሞ የሰማያዊ ንጉስ ሰርግ ይደረጋል። ያ ንጉስ የተጠሩትን የታደሙትን በሰርጉ የተገኙትን እንደተቆጣጠራቸው እንዳያቸው ሆኖ ፍትሐ እግዚአብሔር፣ ፍርድ እግዚአብሔር ሁላችንም ይጠብቀና በመንግስተ ሰማያት በዕለተ ምጽአት። ወዳጄ የሰርግ ልብስ ሳትለብስ ለምን ደብረ ገባ እንደተባለ ሆኖ አምኖ ተጠምቆ የክርስትና ስራ ያልሰራ አንድ ሰው ላገኘ ተብሎ ይተረጎማል። ይህን ሰው ነው እንግዲህ ወዳጄ፣ ላታምን፣ የክርስትና ሥራ ላትሰራ፣ ላትጾም፣ ላትጸልይ፣ ላትሰግድ፣ ሕግ ላትጠብቅ፣ ለምን አመንክ ተጠመቅ ብሎ ይጠይቀዋል ማለት ነው፣ ይጠይቀናል ማለት ነው ሁላችንም ሰርጉ እንዲያው ቀላል ሰርግ አይደለም። ነቢያት የሚታደሙበት፣ ሐዋርያት የሚታደሙበት፣ ጻድቃን የሚታደሙበት፣ መላእክት የሚታደሙበት፣ ምእመናን የሚታደሙበት፣ ሁላችን የምንታደምበት ሰርግ ነው። በሰርጉ የሚታረገው ደግሞ ክርስቶስ ነው። ሰርጉ የሚደረገው በደብረ ጽዮን ነው። እዚያ የሰርግ ቦታ ሁላችን ታድመናል። ሁላችን ተጠርተናል። ግን የተመረጥን ስንቶቻችን ነን የሚለውን እንድናስብ ያስፈልጋል። ሁሎችንም ጥሯቸው አለ፣ ወደ ሰርግ ያምጧቸው አለ። ተጠሩ ገቡ። ሁሉም ተጠሩ፣ ሁሉም የተመረጡ አልነበሩ። ሁላችን እንጠራለን፣ ሁላችን ወደ ሰርጉ እታደማለን። ግን የምንመረጠው ስንቶቻችን ነን የሚለው እንድናሳስብ ያስፈልጋል። ክርስቲያኑ ሁላችን በክርስቶስ ፊት እንቆማለን። ወደ ሰርጉ ተጠርተናል፣ አምነናል፣ ተጠምቀናል። የክርስቲያን ሥራ ካልሰራን፣ ሕግ እግዚአብሔርን ካልጠበቅን፣ በወንጌል ሕግ ካልተመላለስን ግን ላትሰሩ ትሩፋት ላታደርጉ ለምን አመናችሁ ለምን ተጠመቃችሁ፣ ተብለን እንጠየቃለን። እንደዚያ ነው ያደረገው። የሰርግ ልብስ አለበሰ ወደ ሰርጉ መጥተዋል። ስላለበሰ ስጋው ንጹሕ ስላላደረገ አውጥታችሁ ጣሉት። ይሄኛው ንጉሡ ያስወጣው ከሰርጉ ቦታ ነው፣ አስተውሉ። ወደ ጨለማ ቦታ ነው። የታ ነው ከቤቱ ነው ያስወጣው። እኛ ክርስቲያኖች ደግሞ በክርስቶስ ሰርግ ተጠርተን የተመረጥን ሆነን ያልተገባን ሁነን ከተገኘ እጽሁ ዘይረጉ እሳቱ ዘይጠፍ እሳቱ ወደማይጠፋ ትሉ ወደማይንቀላፋ ወደ ዘላዓለም ኩነኔ ወዳለበት ወደ ገሃነመ እሳት የምንጣል ዋና ምስጢሩ ይህ ነው። ክርስቲያኑ እንዳንጣል ተመርጠናል፣ ተጠርተናል፣ በወንጌል አምነናል። የክርስትና ስራ እንድንሰራ ያስፈልጋል። ሰርጉ ሁላችን ይጠብቀናል። ንጉሱ ወደ ሰርጉ ጠርቶናል። ወደ ልጁ ሰርግ፣ ወደሚወደው ልጁ ሰርግ፣ ቅድመ ዓለም ከወለደው በኋለኛው ዘመን ከንጽት ንጹሐን ከቅድስተ ቅዱሳን ከተወለደው ከድንግል ማርያም ከተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደሚታረድበት ወደ በጉ ሰርግ ሁላችን ተጠርተናል። ስለዚህ ለሥጋዌ በቅተናል ሆይ ለወንጌል በቅተናል ሆይ ለሰርጉ በቅተናል ሆይ የክርስትና ሥራ ሰርተናል ሆይ ሕጉን ጠብቀናል ሆይ ብለህ ለራሳችን እንድንፈትሽና ለዚያ እንድንገባ የሚያሳስብ ወንጌል ነው፣ የዛሬ ወንጌል። ታላቁ ሐዋርያ ቅዱስ ዮሐንስ በራእዩ ዮሐንስ ራእይ ምዕራፍ 19 ከቁጥር 9 ጀምሮ እንዲህ ይላል፤ ብፁዓን እሙንቱ እለ ተጸጉ ውስተ መርዓ በጉ። ወደ በጉ ሰርግ የተጠሩ ንዑዳን ክቡራን ናቸው። ለተዋህዶ የበቁ ለሰርጉ የበቁ የተጠሩ፣ መጠራት ብቻ አይደለም፣ ለሰርጉ በቅተው የተገኙ ለተዋህዶ በቅተው የተገኙ እነዚያ ንዑዳን ክቡራን ናቸው፣ የተመሰገኑ ናቸው ብሎ ተናግሯል። ስለዚህ እኛ ክርስቲያኖች የተመሰገን ንባል ዘንድ ንዑዳን ክሙራን ንባል ዘንድ ዛሬ የክርስትና ሥራ እንድንሠራ ያስፈልጋል። በደብረ ወን በሚደረገው ሰርግ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በታረደበት፣ ቅዱሳን በታደሙበት፣ ነቢያት በሚገኙበት፣ ሐዋርያት በሚገኙበት፣ ቅዱሳን አባቶቻችን በሚታደሙበት በዚያ ሰርግ ለመገኘት ዛሬ የክርስትና ሥራ መስራት ያስፈልጋል። ነቢያት ትንቢት የተናገሩት የዞሩት መከራ የተቀበሉት ሐዋርያ ስለ ክርስቶስ የመሰከሩት መከራ የተቀበሉት የሞቱት የታረዱት በወደዚያ ወደ ሰርግ ለመታደም ነው። ቅዱሳኑ ከሀገራቸው ወጥተው ከከተማቸው ወጥተው ከሕዝባቸው ከነገዳቸው ተለይተው ይህንን አለ የበለጠ እከብር ባይ ልቡናቸውን ትተው ወደ ገዳም የመነሩት ወደዚህ ወደ ሰርግ ለመታደም ነው። በልዩ ልዩ ስፍራ እግዚአብሔርን ለብሰው መስቀሉን ተሸክመው መከራ እየተቀበሉ የሚራቡት የሚጠሙት ወደዚህ ሰርግ ለመታደም ነው። እኛም ዛሬ ያመንነው የተጠመቅነው ቅዱስ ስጋውን ክቡር ደሙን የምንቀበለው ወደዚህ ወደ ሰርግ ለመታደም ነው። ይህ ሰርግ የመጨረሻ ሰርግ ነው። ክርስቲያኖች ከዚህ ሰርግ እንዳንለይ ተጠርተናል። የተመረጥ እንድንሆን ዛሬ ለተዋህዶ መብቃት አለብን። ለንስሐ መብቃት አለብን። ሕጉን መጠበቅ አለብን። ቅዱስ ሥጋውን ክቡር ደሙን መቀበል አለብን። ለምን ከዚያ ከሰርግ እንዳንለይ። ታላቁ የቤተ ክርስቲያን አባስ አባ ጊዮርጊስ ዘጋሥጫ ይህን ሰርግ ሲያስብ ምን ይላል? ኦ በግ በርዕሰ ደብረ ጽዮን ዘቆምከ፣ በደብረ ጽዮን ራስ ላይ የቆምኩ በጉ ሆይ ኢትፍልጠነ እምከብካበ ቅዱስ መርዓከ፣ ልጁ ከሆነው ቅዱስ ከሆነው ከሰርግ እንዳትለየን እንማጸናለን ይላል። በሌሊትም በመዓልትም ሁልጊዜ ከዚያ ከሰርግ እንዳንለይ በጉ ከታረደበት እግዚአብሔር አብ ከሚገለጥበት እግዚአብሔር ወልድ ከሚሰዋበት እግዚአብሔር መንፈስ ቅዱስ ከሚታይበት ነቢያቱ ካሉበት ሐዋርያቱ ካሉበት መላእክቱ ከታደሙበት መላእክቱ ከሚያስተናግኑበት የእግዚአብሔር ሰዎች ከሚታደጉበት ከዚያ ሰርግ እንዳትለየን እንማጸናሃለናል። ለዚህ ሰርግ መብቃት መታደል ነው። ክርስቲያኑ የመጨረሻ ሰርግ እኮ ነው፣ የሚበላው የማያልቅበት የሚጠጣው የማያልቅበት ሁሉ የተዘጋጀበት መለኮት ከትስብእት ትስብእት ከመለኮት የተዋሃሉበት ሁሉ ያሉበት እግዚአብሔር ሆይ የሚነግስበት የሚታረድበት የሚታይበት አስቀድሞ እራሱን በቀራንዮ የሰዋበት አክለሶ አድርጎ ራሱን ሰውቶ ራሱን አርዶ ደሙን አፍሶ ስጋውን ቆርሶ መጀመሪያ የተገለጠበት የመጨረሻው ደግሞ ያንን ቅዱስ ስጋ ያንን ክቡር ደም ተቀብለው ወደዚያ የሚበቁበትን ሰርግ የሚያደርግበት ታላቁ ሰርግ ሁላችን ክርስቲያኖችን ይጠብቀናል። ስለዚህ ወደዚያ ሰርግ ለመታደም ዛሬ ስጋችንን ንጹሕ ልናደርግ ያስፈልጋል። ልብስ የተባለ የእኛ አካላችን ነው የእኛ ሰውነታችን ነው። ይህንን ሰውነታችንን አካላችንን በንስሓ ውሃ አጥበን በቅዱስ ሥጋው በክቡር ደሞ አትመን ለሰርጉ ተዘጋጅተን እንድንኖር ያስፈልጋልና አምላካችን እግዚአብሔር ለተዋህዶ እንድንመቃ ለሰርጉ እንድንታደም ቅዱስ ፈቃዱ ይሁንልን። ያስተማረን የገሠጸን የአባቶቻችን አምላክ ክብርና ምስጋና ለእርሱ ይሁን። ይቆየን።